ስታስጠቀምበጣም ሊያናገር ሽሚ ያጋጥሙ ገና ከዚህ በላይ ስለማቃጥልሽ ምት ሰላም፣ እንዴት ታችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ቤተሰቦቼ እንዴት ታችሁ? ላፍቃችሁ እያል እና ደግሞ ትንሽ አሞያል። በጣም በግድ ነው የመጣሁት ዛሬ በጣም አሞኛል። ትንሽ ብርድ ነው መሰለኝ ዘጋግቶኛል እና ለድምጼ ከወዲሁ ይቅርታ ጠይቃለሁ። ቤተሰቦች እንዴት ናችሁ? አለሁ እኔ እግዚአብሔር ተመሰገነ ይሁን። ዛሬ እንግዲህ በቤት ቤት የተገኘውበት ምክንያት አንድ ምክንያት አለ። ከዚህ በፊት በእኔና በቤቲ መሀል በጣም ብዙ መዋደዶች መተሳሰቦች ነበሩ። ከዛ ደግሞ በመሀል ደግሞ ተጣልተናል። ማለት ብዙ ነገሮችን ተናግሬያት አለው እናንተ ማየታቸዋል። እና ጽጌ ይቅርታ ትጠይቅ የሚል ኮመንት በጣም ብዙ ባይም ነገሮች ስላላሳመኑ በወቅቱ ስላላሳመኑ ስለነበረ ይቅርታ መጠየቅ ልክ አደለም፣ ያደረኩት ነገር ልክ ነው ብዬ ነበር ያሰብኩት። ግን ደግሞ ከብዙ ነገር አንጻር አሰብኩት። በጣም ብዙ ሰውም አወራኝ ምናምን ምናምን እና ጥፋቴን አምኜ ዛሬ ይቅርታ ለመጠየቅ ነው በሷ ቤት የተገኘሁት። በጊዜው ልክ ነኝ ብዬ አስቤ ነበረ ያደረግኩት ወይም ደግሞ ስሜታዊ ነበርኩኝ ና ስሜታዊ ሆኜ ዳኒም በወቅቱ ምን ሲናገረኝ ነበረ አይታችኋል። ከዛ ደግሞ እኔም የነበርኩበት ስሜት ነበረ ና ራሴ መቆጣጠር ሲያቅተኝ ነው የተናገርኳት። አጥፍቻለሁ ደግሞ የምናገረው ነገር አጥፍቻለሁ። ቤቲ ለኔ ጥሩ ጓደኛ ናት። በጣም ስላረገችልኝ ነገር አመስግኝ ሳልጨርስ በመሃላችን እንደዚህ አይነት ነገር መፈጠሩ ልክ አይደለም። ምን ብዬ ከዚህ በኋላ ያለውን ነገር እንደማስረዳችሁ እራሱ አላውቅም። ግን ደግሞ እንደ ጥፋት ከታየ እውነት ለመናገር ጥፋት ነው። ጥፋትን ደግሞ ይቅርታ በመጠየቅ ይሻራል ማለት አይደለም። በወቅቱ በተሰማኝ ስሜት ትረዳኛለች ብዬ ነው ማሰበው። ምክንያቱም ይቅርታ ማለት ትልቅነት ቢሆንም ይቅርታ ማድረግም ትልቅነት ቢሆንም አንዳንድ ነገሮች ደግሞ በይቅርታ ብቻ የማይታለፉ ነገሮች አሉ። ስህተቶች ማለት ነው። እና በወቅቱ ግን እኔ ስሜታዊ ስለነበርኩ ነው እንደዚያ የተናገርኳት። እናንተ እንድትረዱ የምፈልገው ነገር በወቅቱ ስሜታዊ ነበርኩኝ ማለት። ሀፕን ያደርጋል ብዬ ያላሰብኩት እና ያልጠበቅኩት ነገር ስለሆነ በጣም ፊል አድርጌ ነው የተናገርኩት። በዛ ላይ ደግሞ ነገሮች ተደራርበውብኝ ነበረ። ከዳኒጋ የተፈጠረው ነገር አለ፣ ሜሪ ያለችኝ ነገር አለ ምናምን እና እነሱ እነሱ ሲደራረቡብኝ ቤቲ ደግሞ እኔ እኔን አክሰብት ሳታደርገኝ ስትቀር ብቸኝነት ተሰማኝ ማለት አጠገቤ ማንም እንደሚቆም ሳላስብ ስቀር በቃ ብቸኝነት ተሰማኝ ና መናገር የሌለብኝን መናገርም ያለብኝንም ነገር ከስሜታዊነት የተነሳሳ አውርቻለሁ ማለት ነው። እና እንደዚህ አይነት ስህተቶች በጣም ብዙ ስህተቶች ሊሳሳት ይችላለሁ። ግን ደግሞ ሰው ያው ካደረገው በኋላ ነው ትዝ የሚለው እና አሁንም ቢሆን ጥፋቴን ለማስተባበል አይደለም ይህን ነገር እያልኳችሁ ያለሁት እናንተ እንድትረዱኝ ነው። ይሄን ነገር ያደረግኩት በዚህ በዚህ ምክንያት ስለሆነ እናንተ እንድትረዱኝ ከማለት ነው ያወራሁት እና ቤቲን እንግዲህ ዛሬ እኔ ራሴ ብቻዬን ልጋፈጥ ይሄንን ነገር ማንንም ሳልጠራ ቤቲን ጠርቼ ይቅርታ ለመጠየቅ ነው ማለት ነው። ቤቲ እንግዲህ ዛሬ የተረጋጋ ስሜት ላይ ናት ብዬ አስባለሁኝ እና በዚህ በተረጋጋ ስሜት ደግሞ ብናወራ ጥሩ ነው። ያኔ ደግሞ ነገሮች ትኩስ ስለነበሩ ላትረዳው ትችላለች ነገሩንና አሁን ግን ነገሮችን ልትረዳ ትችላለች የሚል እምነት ስላለኝ ነው ብቻዋንም የጠራኋትም። በዛ ላይ ደግሞ አስታራቂ አያስፈልገንም። እኔና ቤቴ ጓደኛ ሟቾች ነን። በጓደኛ ሟቾች መሀል ደግሞ በጣም ብዙ ነገሮች ይፈጠራሉ። በጣም ብዙ አለመግባባት ሰዎች ይፈጠራሉ። መስመሬ ስቼ ሊሆን ይችላል። በጣም ይቅርታ አድርጉልኝ። እናንተም ይቅርታ አድርጉልኝ። ቤቴንም ደግሞ ዛሬ ጠርቻታለሁ ለመተያየትና ለማውራት ቢከብደንም እንደምንም ማለት የስልክ አታነሳም ነበረ። በሌሎች ጓደኞቼ ምናምናም አድርጌ ነው ያገኘዋት። በግድም ነው እዚህ የምትመጣልኝ። ስለዚህ ቤተሰቦች ዛሬ እንግዲህ ቤቲን ይቅርታ የምንጠይቅበት ቀን ይሆናል ማለት ነው። እና ደግሞ መታለች። እንዴት ነሽ? ሰላም ደህና ነሽ? ደህና ነኝ። እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። ጠፋሽ? ያው መጥፋት ነበረብኝ ይመስለኛል። ለምን ለምን አልሽ? እንዴት ነው ምን አልሽ? የተናገርሽኝ ንግግሮች ታውቂያቸዋለሽ እኮ። አዎ፣ ብዙ ነገር ተናግሬሽ ሊሆን ይችላል። ግን ያው ጓደኝነት ጓደኝነት ነው። እኔ እና አንቺ ሳንጋጭ ቀርተን ወይ ምናምን አይደለም ከዚህ በፊት ግን በተዘጋ በር ነው ነገሮቻችንን እንጨርሰው ምንም አይነት ነገር ሲፈጠር ሰው ፊት እኔን የፈለገ ቢሆን አሳልፈሽ ሰጥሽ። ይዛን ቀን ሰው ፊት አሳልፈሽ ሰጥሽ በሜሪ ማይዞሽ ባይነት ይሁን እንዴት እንደሆነ ሆነ፣ እንዴት እንዳሰብሽ አላውቅም። በዛ ልክ እኔን መናገርሽ፣ በዛ ልክ እኔን አሳልፈሽ መስጠትሽ ከአንዳንድ አንድ ደግሞ የበቃ ክዳኔ ጋር አንድ ለማድረግ ስልሽ ከአቅሜ በላይ ነው። አሁን ራሱ ማሰብ ራሱ አልፈልግም። ካንቺ እነዚያ ነገሮች መውጣታቸውን ማሰብ አልፈልግም። በጣም ነው የጎዳሽ። ይህንን ያንቺ ግንኙነት ምዛ ነው ብዬ አላስብም ነበር። ያው ግን አሁን እኔ ዛሬ ጠሮሽ ማለት ነው እንደዚህ እንደዛ እንድንባባል አይደለም። ውስጥሽ ያለውን ነገር መናገርሽ በጥፎ ነው ማለት አይደለም። ግን እኔ በወቅቱ የተደራረብብኝ ነገር ታውቂያለሽ፣ ስሜቶቼ ታውቂያለሽ፣ ዳኒ እኔ ላይ ምን አይነት ነገር ለፈጠረ ታውቂያለሽ። ምናምና ከዛ ከዛ ነገር አንጻር አንዳንድ አይምሮሽ መቆጣጠር ያቅተውና ብዙ ነገር አንቺም የሆነ ጊዜ እኮ አፕል አርጎ ሸለረ እንደዚህ አይነት ነገር ከኔ ጋር ቀጥታ ባይሆንም በሌላ በሌላ ጉዳዮች እንደዚህ አይነት ስሜት ብዙ ነገር አርገሽ ታውቂያለሽ። ስለዚህ እኔ እስከ ጥግ ነው የሚሄደው አንቺን ለመረዳት ገባሽ። በመሀል በከዳኒ ጋም በሌላ በሌላ በህይወታችን ብዙ በሚያጋጥመን ነገሮች አንቺ ማውቀው እኔ እስከ ጥግ እንደምትረጅኝ ነው እኔ መማቀስ ከጥቅ እንደምረዳሽ ነው። እንሄዳለን፣ መንገዶችን እርስ በእርስ በጣም ነው መስዋዕትነት የምንከፋፈለው። ገባሽ። ግን ካንዳንድ እኔ ክፉ ነገር ሳይገረሽ እንኳን እና ቢሆን እሺ፣ ይቅርታው እቲ አቋራጥኩሽ። አይት ዛሬ በጣም አሞኛለና እንደዚህ ሆኝ የመጣው ካንቺ ጋር መጣራቱ ምናምን ለኔ በጣም ከብዶኝ ነው እና ምን ብዬ እንደምልሽ አላቅም፣ ከምን እንደምጀምርም አላቅም። ነገሮች ስህተት ናቸው፣ የፈጠርኳቸው ነገሮች በጣም ስህተት ናቸው። አምኛለሁ በእምነና አሁን የመጣሁት ይቅርታ ለመጠየቅ ነው። ቤቲ ብዙ ጥፋቶችን አጥፍቻለሁ፣ ብዙ ነገር ተናግሬሻለሁ። ከልቤ ከልቤ የምር ከልቤ በጣም ይቀርታል። የዚያን ጊዜ መጎዳት የምን ሳታይ ቀርተሽ አይደለም። እንደዛ ካንቺ ጋር ስነጋገር እንዴት እንደዚህ ትናገርኛለሽ ብዬ ነገሮችን ሳነሳ ገብቶሻል። እኔ እና አንቺ በተዘጋ በር የጨረስነው ነገር ነው። አንቺ እኔ ጋር ዳኒ ፊትም ይሁን ሜሪ ፊት ከዚህ በፊት የተነጋገርነው ነገር አለ። ከዳኒ ጋር የሆነ ነገር ነበራት ምናምን ብላ ሜሪ ስለነገረች። ሜሪ ኮ በፊት ኮ አንቺ ለማጥፋት ስትሞክር የነበረች ሴት ናት አይደል እንዴ? መቼ ነው ሜሪ ስለኔ መክረሽ አንቺ አምነሽ እኔ ልትናገርኝ የበቃሽ? እኔ እሱ ኮ ነው ደግሞ ከጭንቅላቴ በላይ የሆነው። ገብቶሻል ደብቶሻል። እኔ እና አንቺ መሀል ብዙ ነገሮች እንዲፈጠሩ ስትሞክር ነበር ሜሪ፣ አንቺና ዳኒ መሀል እንደዚሁ። ከዛ ጥሩ ወዳጆች ሆነን ነበር። እኔ ጥሩ ወዳጆች እንደሆነ ነበር የማውቀው። ከሜሪ ጋር እኮ እኔ እኮ በወቅቱ የተሰማኝ ስሜት ነው። እንደዚህ ያናገረኝ ብይሻለሁ እኮ። ፈለግሽ እኮ ድጋፍ ፈለግሽ አይደል ሜሪ? አይደል ሜሪ? ካይምሮ የበላይ የሆነው እሱ ነው ዳኒ ነኝ እና አንቺን ለማስማት ተይ ለማለት እንኳን ሲሞክር አሃ፣ ጭራሽ የደገፍካት ነው ምናምን ሌላ ሴት ነው ያደርግሽ። ሌላ ዝም ብላ የመጣ ሴት ነው ያደርግሽ። ገብቶሻል። የአንቺ ጓደኛ ሳልሆን እመስለው ወይኔ፣ አንቺን ላናድድሽ ወይ ዳኒና ፍቅር ያለው ብዬ የመጣው ሴት ነው ያደርግሽ ከዛ ከሷ ድጋፍ መጠየቅሽ ደግሞ ይበልጥ በሰዓቱ የተሰማኝ ስሜት ነው። አሁን ግን በሰዓቱ በሰዓቱ አትበይኝ ፅጌ። እና አንቺ የዛ ሰዓት ጓደኛሞች አይደለንም። ከዛ ሰዓት ያለፈ አስተሳሰብ ያለን ሰዎች ነን። እኔ አሁንም ቢሆን እኮ ይቅርታ እየጠየኩሽ ነው። ጥሩ ልክ አይደለም ያደረኩት ነገር በሰዓቱ ልረዳው ይሄን ነገር ይሄን ስሜት ላዳምጥ ይገባ ነበረ። ግን የመሰለኝን ነገር አደረኩኝ። ልክ ላልሆን ይችላል። አሁንም እኮ የልክሽልቲም ሁልጊዜ የምነግርሽ ነገር ነበር አይደለም። አንደኛ ነገር የዳኒ ጓደኞች ጓደኞች አይደሉም እልሽ ነበር። ገብቶሻል። በእኔ መሀል ደግሞ ሲገቡ በጣም ጭራሽ ነው ያለ በሰዓቱ ቤቲ ተጨነሽ አይደለም። እኔ እኮ ጭራሽ ነው ይሄን ነገር እንድናገር የሆንኩት እኮ ተጨነሽ ነው። እኔ እኮ ከልቤ ሁለታችሁ ሰላም ልትሆኑ ከመፈለጌ ነው። እኔ እኮ ገባሽ አልጠላውትም እኮ ኒውትራል ለመሆን የሞከርኩት ጓደኛዬ ነሽ እኮ አውቃለሁ። ግን እዚህ ጋር ደግሞ እሱን ወደፊት አብሮሽ ሊራመድ የሚችል ሰው ነው ብዬ ስለማስብ ገብቶሻል። ኒውትራል ባላንስ እናድርገው። በቃ እሱ ጋም እዚህ ጋር እየተጎዳው ነው እያለ ነው። እንደዛ ሲጮይ ነበር አይደለ? እንዴት ወንድ ነው እያለ የነበረው አይደለ? እና ቢሆንም እኮ ለሱ ደግፈሽ መናገር አልነበረ። አልደገፍኩትም። አሁን እኮ እየተጋባባን ያለ ነው። እኔ እሱን አልደገፍኩም። ደግፈሽዋል። መደግፍ ከዚህ በላይ ምንድነው? እሺ እያልኩኝ የነበረ ይዘ ሰዓት ላይ ዳንኤል ስሜት የተጎዳ እያለ ነበር አይደለ? ስሜት የተጎዳው ደግሞ በማከብርበት ቀን ወንድ ይዛ መጣች። የኔ ሀሳብ ትክክል ነሽ። ህይወት መኖር ቻሽ። አለለሙን ዘጠኝ ወንድ ማሰለፍ ትቻለሽ። ዳንኤል በአንቺ ህይወት አይመለከተው እኔም እኮ እሱን ነበር ሻይ ነገር ግን እኔ እያልኩ የነበረው መንስኤ ኤ ለምን ትኛ ይሄ ልጅ ፕሮግራም አዘጋጀው ተብሎ ነው አይደል? ተጠራ ነው እኛ ሰርፕራይዝ አድርጉ ተብለ ነው ተጠራ ነው። ገብቶሻል ጽጌ። አንቺ ለምን የፕሮግራም መበጥበጫ ጽጌ መጣ ፕሮግራሚንግ በጠበጠሽ ለምትባያለሽ ነው። እሱ እስከዛሬ ድረስኩ ይወቲ በጣም ብዙ ነገር እየመጣና እየሄደስ በጣም ብቅ ነበር ሰው እና ለምን ነው ደግሞ የምናልፈው ነገሮች አሉ ጽጌ። አንዳንድ ጊዜ ደግሞ ከፍ ብለሽ ማሰብ መቻል አለብሽ ገብቶሻል። ለምን እዛ ጋ ስምሽ ይነሳል ጽጌ፣ መታ ፕሮግራሚንግ እንዳይሰምር አደረገች ለምትባያለሽ ነው የእኔ የእኔ የነበረው ጥፋትሽ ፕሮግራም መሆኑ ነው እንጂ ሌላ ህይወት ጓደኛሞች ነን እኮ አይደል እንዴ አንድ ግሩፕ ነን አይደል እንዴ ጽጌ አይደል እንዴ ነገ ጠዋት እኮ የፈለግሽውን ሰው ይዘሽ መምጣት ትችያለሽ ደግሞ ደጋፊሽም ነኝ ታውቂያለሽ ደስተኛ ሆነሽ ህይወትሽ እንድትኖር ነው የፈለግኩት ግን እዚህ ጋር እሱ ፕሮግራሜ ብሎ ደስታዬ ብሎ ገብቶሻል የፈለገ ቢሆን ከሳለፋችሁ ጥሩ ነገሮች አሉ ጽጌ ስኬቴ ብሎ ነው እዚያ ፕሮግራም ላይ የተገኘ ነው ገባሽ ያን ስኬት ጽጌ ሌላ ጎረምሳ የእዚያ መታ ደፈረሰችብኝ ስል ጽጌ መባሉ እኔ ነው ያመኛል ገባሽ ፕሮግራሜን አበላሽ ጽጌ የመባሉ እኔ ያመኛል። ደስ አይለኝም። እንደርስታንድ አድርግሽ፣ ካንቺ ለአንቺም ከማሰብ ነው። ይሄ ለሱ ከመደገፍ ሳይሆን ለአንቺ ከማሰብ ነው። ሴም ታይም ደግሞ ጓደኛችን ነው። ፕሮግራሙ እንዲበላሽም አልፈልግም። አንቺ እንዲበላሽ እንደማትፈልጊው ሌላ ሰው እንደዛ ቢያደርግበት ዳንኤል ላይ ደስ እንደማይልሽ እርግጠኛ ነኝ። ያው ሁሉ ፊት ተሰበሰበው ደስታችንን ስኬታማ ሆኗል። ከዚህ በላይ እግዚአብሔር ይርዳ ለማለት ነው የተገኘነው። ገባሽ ኢሹ መሆንሽን አልፈለኩትም። እንደርስታንድ አድርግሽ እንጂ እኔ ህይወትሽን ከመኖር ሌላ ሰው ጋር ከመሆንሽ ከምናምን ከምናምን አንፃር አይደለም። በቃ ሴሌብሬት ማድረግ አለበት፣ ሴሌብሬት ከጥግ ማድረግ አለበት፣ ደስተኞች መሆን አለበት። ያሳለፍነውን ለአንድ ቀን መታገስ አያቀጥሽ ምን ይችላል አይደል? ጽጌ ያሳለፍነው ጥሩ ክፉ ነገሮች ካንቺ ጋር በተለይ ስላለ እኛ ጋር ደግሞ እንደ ጓደኝነት ስታስቢ ደግሞ ትክክል አይደል? እዛ ጋር እንኳን ደስ አለ እግዚአብሔር ከዚህ በላይ ቦታ ያድርስ የተባለ እዚህ ጋር ጽጌ በጠበጠችኝ የሚል ፊሊንግ እሱ ሲሰማ ኖርማል አይደለም። ኒውትራል ለመሆን ነው ስሞከር የነበረው። ከስር መሰረቱ ይቅርታ ጠይቁ እሱ ይቅርታ ሲል ነበር አደለ? ባለፈው ነው ሁለታችን ሳገናኝ አጥፍቻ ያለው ይቅርታ አድርጊልኝ ተረጂኝ ሲልሽ ነበር። ያንን ያመንኩበት ነገር ነው። ይቅርታ በጣም መባል ይገባሻል። በቻል ብዙ ነገር አድርጓል። ኤፍሱንን ተማምኖ እሱ ልጅ አለኝ ብሎ ነው እዛ ጋ ገባሽ። ስለዚህ እዚህ ጋር ትክክል አልነበረ የሚያደረግኩት ብሎ ይቅርታ ጠይቆ ስሜትሽ አዳምጠናል ሄደሻል ምናምናም ገብቶሻል። ፅጌ እዚህ ጋርም ደግሞ ድጋሚ ለይቅርታ ስንሰባሰብ ፅጌ እንዴት ንዛት አደገኛች የሚል እንትን አንስቶ ነበር። ሰዓት ላይ ነው ፅጌ በቃ ሶሪ በይ ስልሽ ነው አንቺ ነበር መቼም ቢሆን በቃ እግዚአብሔር ከፈቀደ ልጆች ሊፈጠሩ ይችላሉ። ገብቶሻል። የእግዚአብሔር ፍቃድ ነው። አደ ሴም ታይም ግን የሆነ በቃ ኒውትራል ለመሆን ሰውኛ ለመሆን የምትሞክሪው ነገር አለ። በቃ በዛ ልክ ነው እንጂ አንቺን በጭራሽ ወቅሽሽ፣ ለምን ወንድ ይዘሽ ትመጫለሽ፣ እንዴት እንደዚህ ታደርጋለሽ ልልሽ አይደለም። ብልሽም ደግሞ ቤታችን ውስጥ ነው የምልሽ፣ ለብቻችን ነው የምልሽ። መዝዤ ነው ጎትቼ አንቺን ብቻ የምናገርሽ፣ እነሱ ፊት ልናገርሽ አልችል ዳን የተፈጠረው እኔ ጋ ያለው ነገር በደንብ ደግሞ ክሊር እንዲሆንልሽ ይሄን የተፈጠረ እኔ ነገሮችን ለማስረዳት ስሞክርም እየሰማሽኝ አልነበርም። ጭራሽ ሜሮንን ልክ ነበርኩኝ እኔ። አልተረዳሽኝ ይሆናል በወቅቱ። አንችም ልክ ነሽ። ቆመ ሰባት ወር

እና ምን ላድርግ? ከዚህ በላይ ምን ላድርግ? እንታረቅ እያልኩሽ ነው በቃ። ሰማክያ በቃ ሁሉ ጊዜ ነው የምናወራው ነገሮች። አዎ፣ እና ታዲያ ስታት ነው ስታት ነው ከዚህ በላይ ስለማቃጥልሽ ምትዘጋጅበት

ሰው ይፈልገሽ ነበር። ለመታረቅ ፈልገሽ ነው የመጣሽው? አይ ያው ነበር። ሰላም